ጤና ስጥልኝ የተወደዳችሁ ተመልካቾቻችን፣ ከጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ መንግስት በተቋማት የሚስተዋሉ የአገልግሎት አሰጣጥ ችግሮችን እንዲፈታ የጎንደር ከተማ ነዋሪዎች ጠየቁ። በማህበረሰቡ ዘንድ የሚነሱ የመልካም አስተዳደር ችግሮችን ለመፍታት እየተሰራ መሆኑን የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታውቋል። በጎንደር ከተማ አስተዳደር የጥፋት እጆችና መዘዞች በሚል መሪ ሀሳብ ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ተጽዕኖ ፈጣሪ የህብረተሰብ ክፍሎች ጋር ውይይት ተደርጓል። ቀልኪናናይሌ ይህን ጉዳይ ትመለከተዋለች። በጎንደር ከተማ አስተዳደር የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በከተማው ከሚገኙ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ሰዎችና ሌሎች የህብረተሰብ ክፍሎች ጋር ውይይት ተካሂዷል። የውይይቱ ተሳታፊዎች የፀጥታ ችግሩ በማህበራዊና ኢኮኖሚያዊ ጉዳዮች ተጽዕኖ ማስከተሉን አመላክተው መንግስት በተቋማት የሚስተዋሉ የአገልግሎት አሰጣት ችግሮችን በአግባቡ እንዲፈታ በመጠየቅ ለሀገር ሰላም ቅድሚያ መስጠት እንደሚያስፈልግም ገልጸዋል። ከዚህ መተማ እርሻ አተድ ድሮ 60 መቶ 60 ብር የነበረ አሁን አምስት መቶ ነው። ሁመራ አልተን መንገድ የለም 2000 ነው። ከዚህ ለባህር ዳር ስትሄዱ 700 800 ነው። ለምን እንደዚህ ሊሆን የቻለ እስ ተማራመሩ። እኛ ደግሞ ለመንግስታችን ደግሞ እንሞታለን። መንግስት የሚለን እንታዘዛለን። ለዚህ ሰላም ከኛ ከሀገር ሽማግሌው ነው መልፋት አለባቸው። ሰላም ማምጣት ያለብን እኛ ነን። ለህዝብ ብሶት ምክንያት እንደሆነ ተደርጎ ሲወራ የምትሰማው በመንግስት መስሪያ ቤት በእያንዳንዱ የአገልግሎት አሰራር ላይ ሰው ጉዳዩን ለማስፈጸም ሲሄድ የሚጠየቀው የሻይ የሚባለው የተለመደ አካሄድ መጥቶ ሰዎች እንዲማረሩ እያደረጋቸው እንዳለን ሰማል። ይህ አንዱ ሰው በመንግስት ላይ ረፍትና መታመን እንዳይኖረው የሚያደርግ መስሎ ስለታየኝ መንግስት የራሱን ድርሻ መወጣት ከቻለ የህዝቡን ልብና አእምሮ መግዛት ይችላል። የጀመረ ልማታችን ደግሞ እንቀጥላለን። አይዟችሁ፣ የሁሉ ነው ሰላማችን። አባቶቻችን ቤተክርስቲያኑን፣ መስጊዱን እግዚኦ ብሎ ቢወጣ ነው። እንደ ቀድሞ ሁነን እግዚኦ ብለን እንለምነው። አይለወጥም እሱና እናንተ በጣም ትደክማላችሁ? አላህ ይርዳችሁ። የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ መኮንን በማህበረሰቡ ዘንድ የሚነሱ የመልካም አስተዳደር ችግሮችን ለመፍታት ከተማ አስተዳደሩ እየሰራ መሆኑን ገልጸዋል። ያልተገባውን ነገር ከአንዱ ኪስ ቀምቶ ባልተገባ ነገር ለመክበር ጥረት የሚያደርገው ግለሰቦችና ቡድኖች ይኖራሉ። ሰዓቱ ገጥሟቸዋል፣ እውነቱን ለመናገር የሕዝብን አደራ ባልተገባ መንገድ የሚጠቀም ኃይል ካለ ገምግመን እናጥራ ብለን ከከተማ እስከ ቀበሌ ድረስ በየጊዜው በየስድስት ወሩ እየገመገም እያስወገድን በተሻለ መንገድ ደግሞ ይሰራሉ የምንላቸውን አስበን እየተካ ነው። የአማራ ክልል እንስሳትና አሳ ሀብት ኤጀንሲ ምክትል ኃላፊ አቶ ነጋይ ስማው መንግስት የሰላምን አማራጭ አስቀድሞ እየሰራ መሆኑን ገልጸዋል። ለሀገር ሰላም የሚተጉ የሃይማኖት አባቶችና ተጽዕኖ ፈጣሪ ሰዎች መኖራቸውን አጽንኦት ሰጥተው ዘላቂ ሰላም ለመገንባት የበኩላቸውን እንዲወጡም ጠይቀዋል። ዛሬ ልጆቻችን በአማራ ክልል አራት ነጥብ አምስት ሚሊዮን የማይማር እናት እንዳትታከም በወሊድ በዘመናዊ መንገድ እንዳትረዳ የሚከላከል ሚዘጋ ስለዚህ፣ ጉዳዩ አሁን የገጠመን እጃችን ክፍት ነው። መውጫችንም ድርድር ውይይት ነው። በወጣትነት በእናትነት በሀገር ሽማግሌ በሃይማኖት አባትነት ያላችሁ የምትችሉትን እስከ መጨረሻው እስከ ወዲያኛው ድረስ ጥረታችሁን አጠናክራችሁ ቀጥሉ። የመንግስት ፍላጎት ይሄው ነው። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ ዘላቂ ሰላምን ለማረጋገጥ መንግስት በቁርጠኝነት እየሰራ መሆኑን ገልጸዋል። የውይይቱ ተሳታፊዎችም መንግስት ለታጠቁ ኃይሎች ያቀረበውን የሰላም ጥሪ በማስተላለፍ ከመንግስት ጎን በመሆን ሊያግዙ እንደሚገባ አሳስበዋል። እራሳችን ነጻ ማድረግ፣ ሁለተኛው የሰላም ጥሪ ማድረግ፣ ሶስተኛው የመንግስትን የህግ እርምጃ መደገፍ። ይህንን ኃይል ከእኛ ጋር የእኛ ህዝብ ወኪል አይደለም አጀንዳ የለህም ብሎ ህዝቡ ጥሪ ማስተላለፍ አለበት ማለት ነው። ይህንን ካደረግነው ዘላቂ ሰላም ይረጋገጣል። ይህንን ካደረግነው መንግስት ያቀረባቸው የሰላም ሀሳቦች በሮች ሁሌም ክፍት ናቸው። ይህንን ለማድረግ ግን የህዝቡ ህዝቡ ከመንግስት ጎን ሆኖ የመንግስት አቅም መሆን አለበት። በአማራ ክልል የተገኘውን አንጻራዊ ሰላም ዘላቂ ለማድረግ የማህበረሰቡ ተሳትፎ አስፈላጊ መሆኑ ተገልጿል። ለሰላም መረጋገጥ የበኩላቸውን አስተዋጽኦ እንደሚያበረክቱ በጎንደር ከተማ የሚገኙ የኪነ ጥበብ ባለሙያዎች አስታወቁ። በጎንደር ከተማ አስተዳደር የጥፋት እጆችና መዘዞቹ በሚል መሪ መልእክት በከተማው ከሚገኙ የኪነ ጥበብ ባለሙያዎች ጋር በወቅቱ የሰላም ዙሪያ የውይይት መድረክ ተካሂዷል። ተጨማሪ አለ። ኪነ ጥበብ ሀገር በጠላት በተወረረችበት ወቅት ከአርበኞች ጋር ዘምታ ጀግናለች። ሀገር በተደሰተች ጊዜም ኪነ ጥበብ ሀገርን በማይረሱ የጥበብ ስራዎች ከትባለች። በጎንደር ከተማ የሚገኙ የኪነ ጥበብ ባለሙያዎችም የድርሻቸውን እንዲወጡ በጎንደር ከተማ ከሚገኙ የኪነ ጥበብ ባለሙያዎች ጋር ውይይት ተካሂዷል። ከዚህ በፊት ጎንደር ያፈራቻቸው የኪነ ጥበብ ባለሙያዎች ሀገርን በተለያየ መንገድ የሚጠቅሙ ተግባራትን ማከናወናቸውን በውይይቱ የተገኙት የጎንደር ከተማ አስተዳደር ምክር ቤት ምክትል አፈ ጉባኤ ስለሽ መስፍን ተናግረዋል። ያጋጠመውን የሰላም እጦት በሰላማዊ መንገድ እንዲፈታ፣ ተቋማት ለሕዝብ ተገቢውን አገልግሎት እንዲሰጡ፣ የማህበረሰቡን ግንዛቤ በማሳደግ ረገድ የኪነ ጥበብ ሰዎች ሚናቸው ከፍተኛ መሆኑን አስረድተዋል። ሰላማዊ ሁኔታ እንዲፈጠር በተለያዩ መድረኮች በመወያየት መፍትሄ እንዲገኝ ሲሆን በተለይ እዚህ ደግሞ የኪነ ጥበባትና ማህበራት በራሳቸው አርቲስቲክ በሆነ መንገድ ወይም ደግሞ ኪነ ጥበባዊ በሆነ ዝግጅት የራሳቸው ግንዛቤ ኖሯቸው ለሰላም የራሳቸውን አበርክቶ እንዲያበረክቱ ለማድረግ ነው። የኪነ ጥበብ ባለሙያዎች ሰላም ለሀገር እድገት ያለውን ፋይዳ ለማህበረሰቡ በማስረዳት ኃላፊነታቸው መወጣት አለባቸው ያሉት ደግሞ የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ የባህል እሴቶች ኢንዱስትሪ ልማት ቡድን መሪ ልዕልና አበበ ናቸው። ከዚህ በፊት የነበሩ የጥበብ ሰዎችም ለሀገራቸው እድገትና ሰላም ሙያቸውን በመጠቀም የሰሩ መሆናቸውን አስታውሰው አሁንም በከተማ የሚገኙ የኪነ ጥበብ ባለሙያዎች ይህንኑ ተግባር አጠናክረው ሊቀጥሉ እንደሚገባም መክረዋል። ኪነ ጥበብ ምንድን ነው ታዲያ? ሊያደርግ የሚል ችለው አስተዋጽኦ በድራማው፣ በቲያትሩ፣ በሙዚቃው፣ በስነ ጽሁፉ ሳያለሰልስ ሰላም ለአገር እድገት ለሁለንተናዊ እድገት አስፈላጊ ስለሆነ እሱን ማህበረሰቡ እንዲጠብቀው የማስገንዘብ መልሶ መላልሶ የማስገንዘብ ስራ በጣም መስራት መቻል ያለበት ዋናው ሚናው ይሄ ነው። የውይይቱ ተሳታፊ የኪነ ጥበብ ባለሙያዎች ህብረተሰቡን በማንቃትና በማስተማር በከተማዋ እየታየ ያለውን ልማት መደገፍና ማስተዋወቅ ላይ ኃላፊነታቸውን እንደሚወጡ ተናግረዋል። ስሜ ፈቃድ የተሾመ እባላለሁ። በጎንደር ከተማ የኪነ ጥበብ የቲያትር አባል ነኝ እና ኪነ ጥበብ ለሰላም ትልቅ ቦታ አለው ምክንያቱም እኛ አሁን ቲያትር እንሰራለን፣ ግን ሰላም ያስፈልገን ነው እና ለሰላም እንሰራለን፣ ለሰላም እንተጋለን። ምክንያቱም ከጦርነት ምናምን ብዙ ትርፍ አይገኝም፣ ከሰላም ነው ትርፍ ያለው። ስሜ ደስ ይባላለሁ፣ ደስ መንገሻ ነው የሚባል። ሰላም እንዲመጣ በየትም ቦታ ሰላም ከሌለ እኛ ፎቶ እንደማናነሳ፣ ኢቨን ያ ሰውዬ መምጣት እንደማይቻል ይህም ሁላ በተለያየ መንገድ ያው አስተያየት እየሰጠን ያው ሰላም ከሌለ መኖርም አይቻልም፣ ገብቶ መውጣትም አይቻልም። ይሄ በጎን ከመንግስት ውጭ ወይም ከህዝብ ውጭ በመሄድ ይሄ አደጋና ለህዝባችን ለክልላችን ህዝብ አደጋ እንደሆነ ብዙ ጊዜ የምንሰጠው ትምህርት ይሄ ነው። መንግስት የኪነ ጥበብ ዘርፉን በሚገባው ልክ ድጋፍ በመስጠትና ለሙያው ማበረከት ያለበትን አስተዋጽኦ እንደሚደግፍ በምክክሩ ተነስቷል። በሰላም እጦትና በመልካም አስተዳደር ችግሮች እየተፈተነ የሚገኘውን ማህበረሰብ ከችግሩ እንዲወጣ ማድረግ ይገባል ሲሉ በጎንደር ከተማ የሚገኙ የመንግስት ሰራተኞች ተናገሩ። እያንዳንዱ የመንግስት ሰራተኛ ለከተማዋ እድገት የሚጠበቅበትን ሁሉ ማድረግ እንዳለበት የጎንደር ከተማ አስተዳደር አሳስቧል። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በበኩሉ ተገቢውን አገልግሎት በመስጠት ማህበረሰቡን ማገልገል እንደሚገባ ገልጿል። ተጨማሪውን ደስታ ካሳ እንደሚከተለው ይነግረናል። የጥፋት እጆችና መዘዞቹ በሚል ርዕስ ከጎንደር ከተማ አስተዳደር የመንግስት ሰራተኞች ጋር ውይይት ተካሂዷል። በውይይቱ በአማራ ክልል የተከስተው የሰላም እጦት ያደረሰው ማህበራዊና ኢኮኖሚያዊ ጉዳዮችን የሚያሳይ ዶክመንታሪ ቀርቦ ውይይት ተደርገውበታል። የከተማና የክልል አመራሮችም ተገኝተውበታል። በዚህም በክልሉ የተከስተው የሰላም እጦት ማህበረሰቡን እየፈተነው ስለመሆኑም የመድረኩ ተሳታፊ የመንግስት ሰራተኞች ገልጸዋል። ወቅታዊ ሁኔታው የህብረተሰቡን ነፃ እንቅስቃሴ ገድቧል። ምንም ግልጽ ነው። ዛሬ እኮ ከገጠር መጥተው ከሆስፒታል ሞተው በተወለዱበት ባደጉበት ቀዬ የማይቀበሩ ሰዎች አሉ። በ10 በ15 ሰዎች እዚሁ የሚቀበሩ ይችን ቀን ያላዩት ወንድሞቻችን፣ እህቶቻችን፣ ልጆቻችን አሉ። ይችን ቀን እንዲህ ቁጭ ብሎ ለማውራት እንግዳችን አይደለም። ኑረንበታል። ሁለት ዓመት ሞልቶናል። ገታው መገደሉ፣ መፈናቀሉ ብዙ ነገሮች አሉ። በስነ ልቦና መሰለቡ ብዙ ችግሮች አሉ። ስለዚህ ያየነው ከሆን ነው በታች ነው የሚል ነገር አለኝ። የተከስተው የሰላም እጦት በአጭር ጊዜ እንዲጠናቀቅ ካስፈለገ ሁሉም አካል መስራት እንደሚጠበቅባቸው ያነሱ ተሳታፊዎቹ፣ የመንግስት ሰራተኛው ማህበረሰቡን ከሚያማርር ጉዳዮች በመውጣት ቅን አገልጋይ መሆን እንዳለበት ተናግረዋል። እኛ የመንግስት ሰራተኞች ነን፣ ሲቪል ሰርቫንቶች ነን። ከእኛ ዘንድ የሚሆነው በየተመደብንበት በምንችለው አቅም ህዝባችን እናገልግል። ምንችለውን በቀናነት ሰርተን ማንችለውን ደግሞ እንደማንችላ አሳይተን እንስደደው አንድ ረፍት እንስጠው። የበኩላችን እንወጣ የምልይት አለኝ። እኛ ራሳችን ውስጣችን እንፈትሽ አገልግሎታችን እናዘምን ሰውን አናስለቅስ። የሚያዝንብነ ሰው ከጦርነት ከጥይት የባሰ ሀዘን ነው። ይገባኛል ሁላችንም በፍርሃት ቆፈን ውስጥ ሆነን ፊትለፊት ብናወግስ የሚመጣብንን ነገር እየሰጋን ካልሆነ በስተቀር አብዛኛው መንግስት ሰራተኛ የዛሬ ዓመት ከነበረበት ሁኔታ ለውጥ አለው። የሰላም መንገድ እንዲሰምርና ማህበረሰቡን ከሚያማርሩ ጉዳዮች ለመውጣት በሚደረገው ጥረት የመንግስት ሰራተኞች የተሰጣቸው ሙያ ኃላፊነት በአግባቡ መከወን እንደሚጠበቅባቸውም የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ገልጸዋል። እኔ ሰሞኑን ቢሮዎችን ቼክ አረጉ አንድ ሁለት ክፍለ ከተማና የተወሰኑ መምሪያዎች አስር ሰዓት ነው ተስፋ ሄድ ነው። አስር ሰዓት አካባቢ በጣም ነው የምደነግጡት ቁልፍልፍ ቁልፍልፍ ያለች ቢሮ ማለት አሁን ላለው የጎንደር ታሪክ የራስን አበርክቶን ለመስራት መሞከር፣ መጣር፣ መተጋገዝ፣ አንድነታችን መጠበቅ፣ ከመጠቋቋም መውጣት በህብረት በጋራ የምናድገው ሞታችንም እድገታችንን በጋራ ስለሆነ እዛ ላይ ልዩ ትኩረት አድርገን እንስራ። በክልሉ የተከሰተው የሰላም እጦት ማህበራዊና ኢኮኖሚያዊ ጉዳት ከማድረሱ ባለፈ የስነ ልቦና ቀውስ በክልሉ ህዝብ ላይ ማጋጠሙን የገለጹት የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍና በጀ የህዝቡን ስነ ልቦና ለመመለስ የመንግስት ሰራተኛው በጋራ መስራት ይገባዋል ብለዋል። ህዝቡ የደረሰበትን የስነ ልቦና ጉዳት ሊያካክስ የሚችል የአገልግሎት አሰጣጥ፣ ህዝቡን የሚክስ የአገልግሎት አሰጣጥ ቅድም ክብሩ ኮሚቴ ዋ የሚታዩ ክፍተቶችን የሚሞላ ጉድለታችንን ሞልቶ አንድነታችንን የሚያጠናክር አገልግሎት አሰጣጥ መሰማራት የአሁኑ ውይይታችን። መንግስትም የጸተማቁሩም መስዋዕትን የከፈለ ነው እየሰራ ነው። ዋናው ጥሪ ግን አሁን እንደዚህ አይነት የሽምቅ ውጊያ አሁን እየተካሄደ ያለ ሜካናይዝድ በሆነ ወታደራዊ ሳይንስ የሚመራ አይደለም። የሽምቅ ውጊያ ደግሞ በወሳኝነት የሚፈታው በህዝብ ድጋፍ ነው። ስለሆነም የእናንተን የህዝብ ድጋፍ የፈለገ መድረክ ነው። የመድረክ የአማራ ሕዝብ ጥያቄዎች የሚመለሱት በውይይትና ድርድር በመሆኑ በትጥቅ ትግል ላይ የሚገኙ ኃይሎች ወደ ሰላም እንዲመለሱ ጥሪ ቀርበዋል። አመራሮች አርሶ አደሮችን በሙሉ አቅማቸው መደገፍ እንደሚጠበቅባቸው በወልቃይት ጠገዴ ሰቲት ሁመራ ዞን የቃብቲያ ሁመራ ወረዳ አስተዳደር አሳሰበ። ወረዳው በ2017/18 የሰብልና የአትክልትና ፍራፍሬ ልማት የንቅናቄ መድረክን አካሂዷል። የአርሶ አደሮችን ኑሮ ለመቀየር መሪዎቹ ከምንጊዜውን በላይ በሙሉ አቅማቸው መደገፍ እንደሚገባቸው የወረዳው ዋና አስተዳዳሪ አቶ አታላይ ታፈረ ጠቁመዋል። ጠንካራና ተሰሚነት ያለው ማህበረሰብን ለመፍጠር በግብርናው ዘርፍ ውጤታማ ተግባራትን ልናከናውን ይገባል ነው ያሉት። በምርት ዘመኑ ከ388 ሄክታር በላይ መሬት በማልማት ከ87 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑን የተናገሩት ደግሞ የወረዳው ግብርና ልማት ጽህፈት ቤት ኃላፊ አቶ ሳሙኤል ሰለሞን ናቸው። የወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ ኃላፊ አወቀ መብራቱ የግብርና ባለሙያዎች የበጀትና ሌሎች ችግሮችን ተቋቁመው ማህበረሰብን ተጠቃሚ ለማድረግ እያከናወኑት ያለው ተግባርን አድንቀዋል። አርሶ አደሮችን ተጠቃሚ ለማድረግና ምርታማነትን ለመጨመር በባለሙያዎች የተለዩና እውቅና የተሰጣቸውን ምርጥ ዘሮችን ብቻ መጠቀም እንደሚገባም አቶ አወቅ አሳስበዋል። በንቅናቄ መድረኩ ያገኙትን ተሞክሮ በመውሰድ ከአምን የተሻለ ምርትን ለማግኘት እንደሚሰሩ የመድረኩ ተሳታፊ የቀበሌ አመራሮች ተናግረዋል። ዘገባውን ያደረሰን አምሳላ ሞኘ ነው። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት ከጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎችን ነበረ። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ ጤና